የቅድመ ጋብቻ ስልጠና ሊቃውንቱ ለምን አስገዳጅ እንዲሆን የፈለጉ ይመስላል? ለሀገር አስበው፣ ለማህበረሰብ አስበው፣ ለትውልዱ አስበው፣ ለኦርቶዶክሳዊ ትዳር፣ ለክርስቲያኑ ማህበረሰብ አስበው እንዳይመስልህ እነግርሃለሁ። ምክንያቱም ከዛ በፊት ግን እንደተለመደው ዮጊ የገላ ሳሙና ላለፉት ስድስት ዓመታት ሳዘጋጅ ስታጠበት የነበረ ሳሙና ነው። ይህም ልጆቼ፣ ቤተሰቦቼ፣ በዙሪያ የነበሩ ወዳጆቼ ስንጣጠበት የቆየነው ሳሙና ነው። ኤድብል ኮኑ ለምግብነት የሚውሉ ዘይቶችን ተጠቅሚ ነው ያዘጋጀውት። ከዛ ባሻገር ግን ሳሙናችን ፋንሲ እንዲሆን ተወዳጅ እንዲሆን በሚል ወይም ለብርካቴ እንዲሆን በሚል አረፋ እንዲያወጣ እንዲኩረፈረፍ፣ ረጅም ጊዜ እንዲቆይ፣ ሼልፍ ላይፍ እንዲኖረው፣ ጥንካሬ እንዲኖረው፣ ደረቅ እንዲሆን ብለን የምንጨምርበት ምንም አይነት ኬሚካል የለም። ከዚህም የተነሳ በነዛ ኬሚካሎች ቆዳችን ላይ ሊደርስ የነበረ መንጣት፣ መገርጣት፣ የጸጉር መከርቻፍ ማስቀረት ችለናል በዮጊ ገላ ሳሙና ስንታጠብ ቆዳችን ጸጉራችን በቀላሉ ተፈጥሯዊ ወዙን እንዲመልስ ያግዘዋል፣ ይረዳዋል። አንተም እኛ እንደተጠቀምበት እንደተጠቀምበት እንመክርሃለን። በ175 ግራም ተዘጋጅቷል። 300 ብር ይሸጣል። እስከ መቼ ነው ሳሙና የምታጠበው ብለህ እስክትሰላች ድረስ ረጅም ጊዜ ያገለግላል። የምታገኝበትን ይህንን ሳሙና የምታገኝበትን የጉግል ማፕ አድራሻ እዚህ ቪዲዮ ስር አስቀምጠልሃለሁ። እሱም ጉግል ማፕ ላይ ኮፒፔስት በማድረግ ሰርች በማድረግ እዚሁ አዲስ አበባ ውስጥ በተለምዶ ሜክሲኮ ኮሜርስ አካባቢ ታገኘዋለህ። እነሱ ጋር ሄደህ ዮጊ ገላ ሳሙና ብትላቸው ይህንን በ175 ግራም ያዘጋጀነውን ሳሙና በሶስት መቶ ብር ይሸጡላል ከዛ ባሻገር በሳሙናው ስትታጠብ ቆዳህና ፀጉር ከሚያተርፉት ጥቅም ከሚያገኙት ጥቅም ባሻገር ደግሞ በዚህ በአባወራ ዩቲዩብ ቻናል ትውልዳችንን ላይ በተለይም ደግሞ ወንዶቻችን ላይ የተቃጣውን የማለጭ ስራ በመቀልበሱ ረገድ ታግዘናለን ትብብር ነው ልመና አይደለም እንዲሁም ቤተክርስቲያኗ የቅድመ ጋብቻ ትምህርትን እንደ አንድ መስፈርት ማስቀመጥ እንዳለባት ሁሉ ይሰማኛል እንግዲህ ቀደም ብላችሁ ያያችሁት አንድ ቤተክርስቲያኗ የቅድመ ጋብቻ ትምህርት ላይ የተሰማሩ ስልጠና ላይ የተሰማሩ የአማካሪና የአማካካሪ ምድር የሚባለው እንግዲህ እንደዚህ አይነት ስራ ላይ የተሰማሩ አባት ናቸው። ከዚህ በፊትም በቴሌግራም ገጽ ላይ ፎቶቸውንም ሆነ ከዛ ጋር የተያያዙ ነገሮችን አቅርብ ያለው እንግዲህ እነዚህ ሰዎች አስተያየትን ሲሰጡ፣ እንደዚህ አይነት አስተያየት ሲሰጡ ዝም ብሎ የሚሰጥ እንዳይመስላቸው የነዛ ሰዎች ግል አስተያየት አይደለም። ካይንድ ኦፍ አንተ እንደዚህ አይነት ነገር በል፣ አንተ እንደዚህ አይነት ነገር በል፣ እኛ ደግሞ ያዘጋጀን ይሄ ነገር አለ። ከዛ የተለያዩ አስተያየቶች ተሰጥተዋል። በሊቃውንቱ፣ በመምህራኑ፣ በዚህ ስራ ሙያ መስክ ላይ በተሰማሩት እንደ ሔኖክ አይነት መሀይሞች ሳይሆኑ የተማሩ ሊቅልና ሊቃውንት የተባሉ ማስትሬት እና ዶክትሬት የሰሩ በዚህ ስራ ላይ የተሰማሩ ቅድመጋብቻ ስልጠና በመስጠት ትዳርን በማማከር ባልና ሚስቶችን በመምከርና በማማከር በማስማማት ረጅም ጊዜ ልምድ ያላቸው ሰዎች እንደዚህ አይነት አስተያየት ሰጥተዋል። ምን ሲሉ ቅድመ ጋብቻ ስልጠና አስገዳጅ መሆን አለበት ሲሉ። ስለዚህ ቤተክርስቲያኗ ይሄን ጉዳይ አስባበት ወደዚህ መተናል ያን ዲባል ይፈልጋል። ግን ቅድመ ጋብቻ ስልጠና አስገዳጅ ቢሆን ምንድነው ችግሩ? ምንም ችግር የለብኝ። ፐርሰናሊ፣ በግል ቅድመ ጋብቻ ስልጠና አስገዳጅ ስለሆነ ይሄ ይጎልብናል የሚባል ነገር አይደለም። ግን ምንድነው አስገዳጅ ሲጀመር አስገዳጅ የመሆኑ ነገር ለምን ተፈለገ? አስገዳጅ መሆን ብቻ ሲቀጥል ደግሞ አስገዳጅ የሚሆነው በየትኛው በየትኛው ጠቃሚ ይዘቱ ነው? ምን ያክል ትውልዱን እንደሚጠቅም ታስቦበት ተጠንቶበት ነው? በሶስተኛ ደረጃ ደግሞ ማንሳው ነገር ደግሞ ነገሮች አስገዳጅ ስለሆኑ እውነት ትውልድን ይጠቅማሉ ሕግ ስለሆኑ ሕግ ሆነው ስለተቀረጹ ይህም ባታደረጉ ይሄ ይቀርባቸዋል፣ ይህም ባታረጉ ይሄ ይደርስባቸዋል ተብሎ በማስገደድ እውነት አሁን በተረዳ ነው በገባን ማለት አሁን ዛሬ ሳይሆን በአጠቃላይ በተሰበከልን ክርስትናና ወንጌል አስገዳጅ የሆነ ህግ፣ የህግ መብዛት ትውልዱን ከሞት የሚታደገው ነው ወይስ? ከትውልዱ ላይ ከተጫነ የህግ ብዛት የህግ ቀንበር ትውልዱን በአዲስ ኪዳን ወንጌል እያስተማሩ ቀንበሩን ማቅለል፣ ሸክሙን ማቅለል፣ አባቶቻችን ይህን ሸክም አልነበር ሊያቀልሉን የሚገባው? ብዙ ሸክሞች እኮ አሉ። እንደገና በእነዛ ሸክሞች ላይ ሌላ ቀንበር ሌላ ቀንበር በመጫን ትውልዱን ማስበረገግ፣ ማስጨነቅ እነዚን ሸክሞች እነሱ ራሳቸው ይችሏቸዋል? እውነት እንደ ቀላል ነገር እንደ ትኩስ ድንች ወደ ታች የሚገፋውን ህግ ወይም ደግሞ ሌሎችም አስገዳጅ ነገሮች፣ እነዚህና ተያያዥ ጉዳዮችን እስቲ አስቧቸው። ለምንድነው አስገዳጅ የተደረገው? አስገዳጅ መሆኑ ውስጥ ደግሞ ምን ያክል ጠቃሚነት ኖሮት ነው ማለት። ውስጡ የገባው የተሰገሰገበት የስልጠና ይዘት እውነት ትውልድን የሚጠቅም ነው ወይ? በሶስተኛ ነገር ደግሞ እንደ ክርስቲያን ስናስበው ክርስትና እውነት በህግ ብዛት የሚዳንበት ነው ህግ በማብዛት ህግ በማጠንከር ብዙ ነገሮች ብዙ ህጎች ይወጣሉ። ቤተ ክርስቲያኑ ስልክ ይዛችሁ እንዳገቡ እንደዚህ እንዳታደርጉ፣ በዚህ እንዳትወጡ። እውነት በህግ ነው የሚዳ ነው? የህግ ብዛት ትውልዱን ያድነዋል ወይስ ህግ የሚያበዙ ሰዎች ለራሳቸው ጥቅም እያደሉ እነሱ የማይነኩትን ትኩስ ድንች ወደ ታች ወደ ማህበረሰቡ ማውረድ ስለሚቀላቸው? ያው ይሄ የዚህ ቪዲዮ ዓላማ አይደለም ግን ጥያቄ ነው። ምናልባት ካስፈለገ ሌላ ጊዜ እናነሳዋለን። ግን አንድ ትኩረት ማድረግ የፈለኩት በዚህ ቪዲዮ ግን ምንድን ነው ቅድመ ጋብቻ ለምንድን ነው አስገዳጅ እንዲሆን የታሰበው? ትውልዱ እንዲጠቅም ተፈልጓል ወይ? ለምን ጠላኸው አንተ? ምክንያቱም ቅድመ ጋብቻ ስልጠና የሚባል በቤተክርስቲያናችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እየተሰጠ ያለው አሁን ሮሚና ስራት ያመጣችሁ እ ቀድሜ ያሳየኋችሁ አሁን አባት ከእሷ ጋር ተመሳጥረው የሰሩትን ስራ ሌሎችም ሌሎችን ጉዳዮች አይደለም ግን ቅድመ ጋብቻ በአጠቃላይ ስልጠና የተባለው ነገር እየጠቀመን እንዳልሆነ እኚህ ሰውዬ ራሳቸው ማህበረ ቅዱሳን ባዘጋጀው ስብሰባ ውይይት ላይ ተናግረውታል። እኚህ ሰውዬ ራሳቸው፣ እሱንም ካስፈልገ አስቀምጥላቸዋለሁ። እኚሁ ሰው ራሳቸው እስካሁን የመጣንበት መንገድ የምንፈልገው ደረጃ ላይ አላደረሰንም ብለው ተናግረዋል። ዊች ሚንስ ቅድመ ጋብቻ ስልጠና ሳይሰጥ ቀርቶ አይደለም፣ እያሰለጠኑ ነው፣ እያስተማሩ ነው። ላይክ ፎርማል ሆኖ እንዳው ቅርጽ ይዞ መልክ ይዞ ደርዝ ይዞ ባይሰጥም በተለያዩ አጥቢያዎች ይሰጣል፣ አጥቢያ ቤተክርስቲያኖች ይሰጣል። እንዲሁም ደግሞ አንዳንድ አንዳንድ አድባራት ላይ በደንብ በተጠናከረ መልክ ይሰጣል። እንደውም ለሌሎችም የልምድ ልውውጥ መስጫ ማዕከልም በመሆን ያገለግላሉ። እነዚ አድባራት ግን ምንድን ነው እዛ ውስጥ እየተሰጠ ያለው? እኛ እዛ አሁን እንዳልኳችሁ ደግሞ ብጠቅሰው ስራ ውስጥ ብስራ ተገብርኤል አሁን አንድ አባት ቅድመ ጋብቻ ትምህርት ስልጠና ሲሰጡ የሚናገሩት ነገር እኛ እንደዚህ እናስተምራለን፣ ግን ውጤታማ እየሆንን አይደለን፣ ትውልዱ ከዚህ ወጥቶ ውጤታማ እየሆነልን አይደለም ሲሉ ራሳቸው ይናገራሉ። ለምን ብሎ መመርመር አይቻልም? ይዘቱ ምን ችግር አለበት? ኢንስቴድ ኦፍ ጣትን ትውልዱ ላይ ከመቀሰር ትውልዱን እንደዚህ የሆኑ ነው፣ ትውልዱ ሶሻል ሚዲያ ላይ ተጥዶ ነው፣ ትውልዱ እኛን ስለማይሰማ፣ ሪሊ የእኛ ይዘቱ ራሱ የምንሰጣቸው ነገር አባቶቻችን ከመጡበት፣ አባቶቻችን ወደ ደረሱበት ኤክሰለንስ ልህቀት ያደርሳቸዋል ወይ ወደዛ መንገድ ላይ ይወስዳቸዋል ወይ ብሎ መጠየቅ አይሻልም? ኢንስቴድ ኦፍ ትውልዱ ላይ ከመጠቆም እንመጣባቸዋለን። ብዙ መረጃዎች አሉ እጅ ላይ ወይም ደግሞ ማስረጃዎች አሉ። እነዛ ማስረጃዎች ምን ያክል ከተፈጠርንለት ልዕልና እንደሚያወርዱ፣ ምን ያክል ትዳራችንን ከንቱ እንደሚያደርጉ፣ ምን ያክል ወደ ፍቺ እንደሚመሩ፣ ምን ያክል በባልና በሚስት መካከል ሽኩቻን እንደሚፈጥሩ፣ ትዳርን እንደሚያፈርሱ፣ ቤተሰብ እንደሚበትኑ ውልሲ አለን ጊዜ እያየናቸው እንሄዳለን። ግን እንደዛ መጠየቅ ይሻል ነበር። እኔ አሁን በምረዳው አሁን በደረሱኝ መረጃዎች እነዛ መረጃዎች በምገመገምበት ሁኔታ ማናንተ እኔ ማህይሙ ሄኖክ ችግር የለውም። የሚፈለገውን ውጤት አይሰጡንም እኚህ ሰው እንዳልኳቸው የሚፈለገውን ውጤት እየሰጠን አይደለም ብለዋል። ነገር ግን እነሱ በዛ ጊዜ የተናገሩበት ማህበረ ቅዱሳን ባዘጋጀው ስብሰባ ወይም ውይይት ላይ ይሄንን ነገር የተናገሩበት ምክንያት እውነት ጫንቋቸው አይደለም ነበረ ያዘጋጁት ሌላ ሸፍጥ ስለነበረ ነው። ጫንቋቸው አይደለም ስለ ትውልዱ አስበው አይደለም። እኔማ መስሎኝ ደብዳቤም ሰጥቻቸው ነበረ ላይክ ፍንጭ የሚሆን ነገር እኔ ረጅም ጊዜ ቆይቻለሁ፣ በዚህ ጉዳይ ላይ አስር ዓመት ኦልሞስት አሳልፌያለሁ። በዚህ ጉዳይ ጥናት ስሰራ ሰዎችን ላይ መስክ ላይ እየወጣሁ ፊልድ ስተዲ እየሰራሁ የተለያዩ ጽሁፎችን እያነበብኩ ከሌሎች ሀገሮች ጋር እያመሳከርኩት፣ በተለይም ደግሞ ከእንግሊዛውያን፣ ከካናዳውያን፣ ከአሜሪካውያን ጋር ያውም ደግሞ ከእነሱ ከካቶሊካውያን ቤተክርስቲያን ከምትሰጠው የቅድመ ጋብቻ ስልጠና ትምህርቶች ጋር ቢሆን ማለት ነው። ስለዚህ እነሱ የሄዱበትን መንገድ ነው እየተከተላችሁ ያላችሁት። እነሱ የሚሄዱበት መንገድ ደግሞ አፈርሷችኋል፣ ትውልድ አሳጥቷችኋል። ከዛ አልፎ ተርፎ ግብረ ሰዶማውያንን የሴት ጳጳሳትን ወደ ቤተክርስቲያናቸው ጋብዞባችኋል። ስለዚህ እናንተ ማካሄድ እንደዛ ነው። ከዛም ደግሞ ቀጥሎ ያገኙትን በተጨባጭ ያገኙትን መረጃ ደግሞ ከነ ሮሚና ስትራቴ ጋር እኚሁ አባትና ሌሎችም የቤተክርስቲያኗ ልጆች ከሮሚና ስትራቲ ጋር ሸፍጥ ፈጥረው ከካቶሊካውያን ጋር ሸፍጥ ፈጥረው ቤተክርስቲያኗን ያልጮች መናኸሪያ ለማድረግ እንዴት አድርገው በቅድመ ጋብቻ መንገድ እንደመጡ ለዚህም ደግሞ ለሙከራ አንድ ፓይሎት ፕሮጀክት ሰርተው ሰሜን ሸዋ ደብረ ብርሃን ሀገረ ስብከት ላይ እንደሰሩ 155 ካህናት እንዳሰለጠኑ ይህን በጠባባ ወዳጅ በነገራችን ላይ አዘጋጅተህ በደንብ አቅርበንበታል ከወንድሜ ከአብርሃም ጋር እዛም ሄዳችሁ መስማት ትችላላችሁ። ስለዚህ እነዚህ ነገሮች ስለተሰገሰጉበት ቅድመ ጋብቻ ስልጠና የሚባለው ነገር ሊቃውንቱ እየተነሱ ትውልዱ መሰልጠን አለበት፣ ፍቺ እየተስፋፋ ነው፣ ቤተሰብ እየፈረሰ ነው፣ እንደዚህ አይደለም። ስለዚህ ኦርቶዶክሳዊ ቤተሰብ መገንባት አለበት፣ ኦርቶዶክሳዊ ትዳር መገንባት አለበት፣ ኦርቶዶክሳዊ ልጆች አስተዳደግ መምጣት አለበት፣ ኦርቶዶክሳዊ ማህበረሰብ። እውነት ለትውልዱ አስበው አይደለም። በፍጥም ለተደፉበት፣ ካቶሊካውያን ለከፈሏቸው፣ ትውልዳቸውን ልጆቻቸውን እንዲያልጩላቸው ለከፈሏቸው በአፍጢም ለተደፉበት ወዳደርነት አስበው ነው። ለኦርቶዶክሳውያን አስበው አይደለም። ቢሆንማ እያየነው ነው እኮ። እያየነው ነው እኮ። ኦርቶዶክሳዊያኑ ኦርቶዶክሳውያኑ እያገባ ወንዱ ጅል፣ እንከፍ፣ ምስኪን፣ አቅመቢስ፣ ደካማ፣ አላዛኝ ነፍራቃ እየሆነ አልጫ እየሆነ ሀገሩ ላይ ወገኑ ላይ እራሱ ላይ ቤተክርስቲያኑ ላይ የሚሆነው ነገር ማስቀረት የማይችል ለማስቀረት የማይሞክር በዛ ውስጥ ጽድቅ አለ ብሎ የማያስብ ተፈጥሮውን ወንድነት መክሊቱን የጣለ የናቀ ከአባቱ በላይ አዋቂ ነኝ ብሎ በእብሪት የተኮፈሰ እየሆነ ነው እኮ። እያየነው ነው፣ ጋብቻዎቻችንን እያየናቸው ነው። ልጆቻችን ማየት ዕጣ ፈንታ እንደሚደርስባቸው እያየነው ነው። ዛሬ ኦርቶዶክሳዊ የተባለው እንዳው የኑሮ ችግር እንኳን ባይገጥመው እንኳን አይወልድም። መውለድ አይፈልግም። ስልጠናው እንዴት ነበረ? ስንት ሰው እንዲወልዱ፣ ስንት ልጅ እንዲወልዱ ያበረታታ ነበር? ወይም ልጅ መውለድን ያበረታታ ነበር? ትናንትና እኮ በትንሽ ብር ደሞዝ፣ በማትረባ ደሞዝ አይደለም ዓለም ላይ ወቶ አፍርድ ቤት ግጦ ሀብት የሚሰበስበው አይደለም፣ ቤተክርስቲያን ውስጥ፣ ቤተ ክህነት ውስጥ የሚያገለግለው አባት አስር እና አስራ አምስት ልጅ ይወልድ ነበር በትንሽ ብር ደሞዝ። ዛሬ ያ ያልቸገረው ያ ያልቸገረው ቤተሰብ ሁለት ልጅ ለመውከር ለመውለድ በመከራ ሁለት ልጅ ለመውለድ መከራ። ሁለት ልጅ ከሚወልድ አራት መኪና ቢገዛ ይወዳል። ሶስት ቤት ቢሰራ ይወዳል። ለምን ንክር እንከፍ የሆነ ምስኪን የሆነ ወንድ እያሳደግን ስለሆነ፣ ትምህርታችን እያፈራ ያለው ውጤቱ ያ ነው። ጣፈጠህም መረረህም እውነቱ ኡነቱ ያ ነው። ምን ቢማር ማስትሬት እና ዶክትሬት ቢይዝ ሊቅና ሊቃውንት ሚባል እንከፍነቱን አጽድቆ ምስኪንነቱን አጽድቆ የሚያወራ በሱም የሚመጻደቅ አቅመ ቢስ ሴቷ ላይ ሄዶ ሸክም የሚሆን ወንድ እያፈራ ነው። ስትነግረው ደግሞ አጉል ይመጻደቃል። አጉል በእብሪት ተወጥሮ ከእኔ በላይ አዋቂ፣ አንተ ምን ታውቃለህ? ምን ተምራል? ሰንበት ትምህርት ቤት ተምራል፣ ግቢ ጉባኤ ተምራል፣ ዳሴ ማርያም ደግማ፣ ዳዊ ዘልቃል እና ማየም ሆነ ማና አንተ ሊቅና ሊቃውንቱን የምታስትነ ዝም በል ይላል። ኪርስ ለአንተ አስተያየት ነገር ግን እኔ ልጆቼን ታናናሽ ወንድሞቼን አስነሳቸዋለሁ፣ እነግራቸዋለሁ። ሆዳደር ሊቃውንት እየነገደባቸው እንደሆነ፣ በስም እናቃቸዋለን፣ ተቋማቱን እናቀዋለን፣ የሚከፈለውን ዋጋ እንከፍላለን። ነገ በሁለት እግራቸው የሚቆሙ ብቻ አይደለም ትናንትና ላይ ትውልዳቸውን ያለጩ ግለሰቦችና ተቋማትን አቁመው የሚሞግቱ በፍትህ አደባባይ የሚሞግቱ ትውልዶችን እናነሳለን። ያንን ስንሰራ እናልፋለን። ጽድቅ ማለት ያ ነው። አልጫነት አይደለም። ስለዚህ በቅድመ ጋብቻ ስልጠና ውስጥ የሚሰጠው ይዘቱ ነገሩ በአጠቃላይ ሴቷን አመጸኛ የሚያደርግ ነው። ወንዱን ንክር ምስኪን የሚያደርግ ነው። ለባርነት አሳልፎ የሚሰጥ ነው። ይህ ደግሞ ልክ እንደ ካቶሊካውያን መለካውያን ሆኖ ከቤተመንግስት ጋር ካቶሊካውያን ፖፖቹ ከቤተመንግስት ከባለስልጣናት ጋር ተሻርከው ትውልዳቸው ለባርነት እንዳዘጋጁት ሁሉ የእኛም ይህኛም የምንላቸው እንግዲህ ፈርዶብናል። ይህኛም ዘሶኮ ሊቃውንት ካባና ላንቃ የደረቡት ጥምጥም የሚጠመጥሙትም እንደዚሁ ከነዛው ካቶሊካውያን እና ከኛው ሀገር አምባገንነትን ከሚፈልጉ የመንግስት አካላት ጋር ተሻርከው ይሄንን ጥቂትም ቢሆን ርዝራዥ ወኔ ውስጡ ያለበትን ትውልድ ለባርነት እንዲመች አልጩልን ተብለው በተስማሙበት መሰረት የሚያልጩበት መንገድ ነው። የዛ ፕላትፎርም ነው። ስልጠናውን እንዳለ ብታዩት፣ መጽሐፉን እንዳለ ብታዩት፣ የሚያወራው ተረት ተረት በቃ ትውልዱ አልጫ እንዲሆን፣ በቁልም ስልብ እንዲሆን፣ ጃንደርባ እንዲሆን ለታሰበለት አገልግለት እንደ ሮቦት እንደ እንስሳ ቢጭኑ ታህያ ቢጋልቡት ፈረስ እንዲሆን፣ ያ ነው ። እኔ በምንም አይነት መልኩ ወንድሞችን ቅድመ ጋብቻ ስልጠና እንዲወስዱ አልመክርም። ለደንታ ነው። አንተ መውሰድ ትችላለህ። መብቴ ነው ማነህ አንተ ምናምን ብትለኝ ለደንታ ነው። ግን ደጋግሜ አንኳኩቼ አልሰማ ብለውኛል እነዚህ ሰዎች ትልልቆቹ። ስለዚህ በምንም አይነት መልኩ ቅድመ ጋብቻ ስልጠና እንዲወስዱ አልመክራቸውም አለስ እንዳዘርዋይስ ራሳቸውን በራሳቸው ለመስለብ ፈቃደኛ እስካልሆኑ ድረስ እነዛ ወንዶች። ስለዚህ አሁን ላይ ያለው ቅድመ ጋብቻ ስልጠና የሚባለው ነገር እንደገና ቁጭ ተብሎ ፈቃደኛ በሆኑ ስለ ሀገር ስለ ትውልድ ስለ ማህበረሰብ በተለይም ደግሞ እየጠፋ እየከሰመ ሆን ተብሎ እንዲከስምና እንዲጠፋ የሚደረገው ለሚደረገው ማህበረሰብ የሚጨነቁ ሰዎች ሪቫይዝ እስካላደረጉ ድረስ አላምንበትም። የተለያዩ ሰዎች ለማንኳኳት በር ለማንኳኳት ሞክሬያለሁ፣ ለማናገር ሞክሬያለሁ። ከእኔ የተሻሉ እውቀት አላቸው ብዬ። ፈቃደኞች አይደሉም አልፈርድባቸውም። ምክንያቱም እንደኔ አይነት ኃጢአተኛ እንደኔ አይነትን መሀይም እንደነሱ አይነት ጻድቅ እንደነሱ አይነት ሊቅና ሊቃውንት እንዴት ምን ብሎ ያናገራል? ግን ማድረግ የምችለው ነገር ምንድን ነው? ልጆቼን ታናናሽ ወንድሞቼን ወይም እህቶችንም ጭምር እዛ ቅድመ ጋብቻ ስልጠና የሚባለው ነገር ውስጥ ከገባችሁ፣ ሴቶቹ እናንተ አመጸኛ ሆናችሁ ነው የምትወጡት። ስለ መብት፣ ስለ እኩልነት፣ ስለ ነፃነት ከባሎቻችሁ ጋር የምትሟገቱ እንጂ እሱን ለእሱ ተገዝታችሁ እሱን ታዛችሁ እሱን አግዛችሁ አምስትና ስድስት ልጅ ሰባትም ልጅ ወልዳችሁ አባታችሁ እንደሰጣችሁ ከነሱ ጀግና የሀገር መሪ፣ የሃይማኖት መሪ፣ ድንበር ጠባቂ፣ ሐኪም ሰው አካሚ አታፈሩ ብዬ ነው የምነግራቸው። ለወንዶቹም እንደዛው በግ እንከፍ ወደ መታረጃው ሲወስድ ዝም እንኳን የማይል ዝም ብሎ የሚነዳ መቶ ሺህ ሁለት መቶ ሺህ ሚሊዮኖች ብርም እየሰራ ቢሆን ሰሞን ሁዳዝን ኬር ገንዘቡ ክፍያው ሲጎልበት ብቻ የሚያለቃቅስ በተረፈ ግን ስለሌላው ነፍስ ግድ የማይሰጠው የወፍ ነፍስ እንኳን አድርጎ የማይቆጥር ትውልዱን እንደዛ ነው የሚያደርጉ ብዬ ነው የምነግራቸው ይሄ ነው ሙግቴ ውጤቱ ምን እንደሚሆን አውቀዋለሁ የግድኛ ላይ መድረስ የለበትም እንግሊዛውያን ላይ ደርሰዋል ካናዳውያን ላይ ደርሰዋል አሜሪካውያን ላይ ደርሰዋል የግድኛ ጋር መሆን መድረስ አይጠበቅበትም ይሄ በስነ ስርዓት የተጠና ሸፍጥ ነው የሚሰራው ስራ በስነ ስርዓት ዝም ብሎ በዘፈቀደ ድንገት በስህተት የመጣም አይደለም ከታች ከተራ ማስትሬት እና ዶክትሬቱን ለመስራት ሆዱን ለመሙላት መኪና ለመግዛት ቤት ለመግዛት ከሚዳክር አቅመ ቢሳለጭ ጀምሮ እስከ ላይ ማንም ከማይወቅሳቸው ከማይከሳቸው እስከ ሊቀ ሊቀ ምናምን የሚባሉ ድረስ፣ አይ አንተ እኮ አልገባም። አሁን በሚታየው ሁኔታ እኮ ላይክ የሴቶች በደል እየተስፋፋ ነው። ሴቶች እየተጠቁ ነው። ሴቶች ለምን ሴቶች ይጠቃሉ? ለምን የሚያጠቋቸው እናንተ አጠቋቸው ብላችሁ የምታስቧቸው የምትከሷቸው፣ እነ ሮሚና ስትራቲና፣ እኚህም የቀደሙት አባቶች ገለመኔ የሚዘምቱባቸው ወንዶች የእኛው ልጆች አይደሉም? ከየት የመጡ ወንዶች ናቸው? እነዚህን ሴቶች የሚያጠቋቸው ከሌላ ቦታ ተሰደው የመጡ የከብት ግጦሽ ፍለጋ በመጡ ሌላ አካባቢ ነዋሪዎችና፣ የእኛ ልጆች የተበደሉት፣ ተገደው የተደፈሩት፣ ወይም ሌላ ፆታዊ ጥቃት የደረሰባቸው የእኛው ልጆች አይደለም የሚያጠቋቸው እና ታዲያ ለምን ወንዶች ልጆችን በስሜታቸው ላይ የሚሰለጥኑ ጀግኖች አድርገ አታሳድጋቸው? ኢንስቴድ ኦፍ እነዚህ ጉሮኑ ውስጥ ያሉት ፍየሎች እና በጎች በሰላም እንዲያድሩ ወጠጤዎቹን ፍየሎችን ወይም በጎችን አኮላሻለሁ ይላል፣ እንደ አንድ እረኛ። ሃው ካም እነዛን ወጠጤዎቹን እረኞች ወይም ደግሞ ኮርማዎቹን በሬዎች የሚያኮላሻቸው ከሆነ ዘር ይቀጥላል ዘር ይኖረዋል። በሚቀጥለው ለዛሬ ለአንድ ሰሞን በሰላም ያድር ይሆናል። ከዛ በኋላ እኮ ጉሮኖ በረቱ እየተመናመነ ነው የሚመጣው። ዘር መቀጠል አይችልም። እንከፍ እየበሉ የሚሰቡ እየበሉ የሚሰቡ ፍየል፣ በግ እና በሬ ይኖረዋል። ምናልባት እነዛ ስለደለቡለት ገበያ ሲያወጣቸው ጥሩ ዋጋ ሊያወጡለት ይችላሉ ለጊዜው። ከዛ በኋላ ግን ዘር አይኖረውም። ያ በጉሮኖም ያለው የበግና የፍየል መንጋ በበረትም ያለው ይጠፋል። ለሰውም እንደዛ ነው ስለዚህ ምን ማድረግ ነው የሚሻለው ልጆቻችንን ማስተማር ነው አባታቸው የሰጣቸው ጸጋ ነው ኃጢአት የሚሰሩበት ከአጋንንት የተዋረሱበት ከአጋንንት የተጋቡበት ከአጋንንት የተዳለቀሉበት ወይም ደግሞ አጋንንት አምጥቶ የለጠፈባቸው ነገር አይደለም አባታቸው የሰጣቸው ጸጋ ነው ችግር ምንድን ነው ችግሩ ምንድን ነው እሱ ላይ እንዴት መሰልጠን እንዳለባቸው እንዴት ጽድቅ የሚያሳያቸው አባት የላቸውም አሁን ያለው ትውልድ ላይ የተቸገረው ነገር ያለው ያ አባት የለውም ካገኘ በልቶ ካጣ ተደፍቶ እግሩን ታጥቦ በስንቱ ላይ ቂቂቂቂ የሚል ሶፋ ላይ መውጣትና ቁጭ ብሎ ወሬ ማውራት ጀብድ የመሰለው ካገኘ በልቶ ካጣ ተደፍቶ የሚያድር ከዛ ካለፈም ደግሞ በወዳደርነቱ ከቀናው ደግሞ አስመሳይ ነጋዴ ሆኑ ትውልዱን ከመሸጥ ወደኋላ ማይ በራሱ ተፈጥሮ ላይ ያልሰለጠነ አቅመ ቢስ አባቱ እንደዛ እየሆነበት ነው የተቸገረው፣ ወንዱ አሁን ላይ እውነት ቢገባችሁ እውነት ብትሰሙ ስለ እውነት የቆመ ስለ ጽድቅ የሚሟገት በጽድቅ ላይ የማይደራደር በፍትህ ላይ የማይደራደር አባት አላገኝም። ስለዚህ ይሄ ተፈጥሮ እንዴት መሰልጠን ላይ በተፈጥሮ ላይ እንዴት መሰልጠን እንዳለበት ያልገባው ወንድ ልጅ ደሙ ሲፈላ ደሙ ሲሞላ ደሙ ሲሞቅ መደዴ ቢሆን አይገርምም። ሁሌም እንደዛ ነው የሚሆነው። መፍትሄው ግን ማኮላሸት አይደለም። መፍትሄው ትውልዱ ጃንደርባ እንዲሆን አይደለም። ጃንደርባነትን የጽድቅ መንገድ አድርጎ ማስተማር አይደለም መፍትሄው። ካለዛ ዘር አልባ ትውልድ አልባ ወኔ ቢስ ሸክም የሆነ ትውልድ፣ ባርነት የሚስማማው ትውልድ ይዘን እንቀጥላለን። መፍትሄው ያንን ማስተማር ነው። ቅድመ ጋብቻ ትምህርት ውስጥ መካተት ያለበትም ምን ትመክራለህ ብትሉኝ ያ ነው። አባቶቻችን የመጡበት መንገድ ለምን አይጠናም? ዘሶኮልድ እነዚህ ማስትሬትና ዶክትሬት እንሰራለን የሚሉ ሰዎች በስም አቃቸዋለሁ፣ በአካልም አቃቸዋለሁ። አብዛኞቹ ለምን አባቶቻችን የመጡበትን መንገድ አያጥኑ? ትላንትና እኮ ሊቅና ሊቃውንት የተባሉት ሰዎች ሰው ነበሩ፣ እንደኛው ሰው ነበሩ። ወይም በተለያየ ክህነት ማዕረግ ላይ የነበሩ ሰዎች እንደኛው ሰው ነበሩ። ተዋቸው፣ ነጋዴዎቹን ተዋቸው፣ አርሰው ቆፍረው፣ ወይም ደግሞ በመንግስት አስተዳደር ውስጥ የተሰማረቱን ተዋቸውና ሙሉ ጊዜያቸውን ለእግዚአብሔር አገልግሎት እንኳን የለዩትን ሰዎች ሄዳችሁ ብታጠኑ በትንሹ አስር ልጅ አላቸው፣ አስራ ሁለት ልጅ አላቸው። እንዴት ነው ትዳራቸውን ያቆዩት? እንዴት ነው እነሱ አባታቸው በሰጣቸው ጸጋ ላይ ጠላት ሲመጣም፣ ጠላትን በአውሮፕላን የመጣን ጠላት፣ በመድፍ በጥይት የመጣን ጠላት እንዴት አድርገው ነው በጋሻ እና በጎራዴ ገጥሞ ያሸነፉት? ዲዩቲንክ እንደዚህ አሁን እንደሚደረገው ትውልዱ ወንዱ ስልብ ሆኖ ወሸላውን ቆሞ ከመሽናት እና ተኝቶ ከማስረገስ ያለፈ ምንም ወኔም የሌለው እንደዛ ሆኖ አይደለም ስለዚህ ወደ እነዛ ወደ አባቶቻችን ኤክሰለንስ እናወጣቸዋለን ወንድሞቻችን የግድ እኛ ባለንበት ህይወት እኛ ባለንበት እድሜ እኛ እያየናቸው እዛ ኤክሰለንስ ላይ ካልደረሱ አንልም መሰረቱን እንጥልላቸዋለን ከእኛ ስተት ከእኛ ድክመት መሰረቱን እንጥልላቸዋለን ይህን በማድረግ እንጋደላለን እናልፋለን እነዚህ ይቀጥሉታል ቪዥን እንደዛ ነው ርእይ እንደዛ ነው የሚፈጸመው ሴትን የሚበድል ልጅ ካልፈለጋችሁ ሴትን አጥቂ፣ አስገድዶ ደፋሪ እንደምትሉት ሚዲያ ላይ እየወጣችሁ እንደምትነግዱበት አይነት ነገር ትውልዱ ላይ ያንን ካልፈለጋችሁ ወንድ የሆነ ልጅ አሳድጉ። እኔ እስኪ በአካል በስም እኮ አውቃቸዋለሁ። እናንተ ወንድ ልጃችሁ እንዴት ነው ያሳደጋችሁት? አንዳንዶቻችሁ እኮ ወንዶች ልጆቻችሁ የሚያፍሩባችሁ ናችሁ። የሚያፍሩባችሁ ናቸው። መረጃዎችን እንሰበስባለን። የሚያፍሩባችሁ ናቸው። ምንም የወንድነት መልክ፣ የወንድነት ቅርጽ፣ የወንድነት ምሳሌ የሌላችሁ ጥምጥም ከአባ ልብስ እያሳመራችሁ ትውልድ ላይ የምትነግዱ፣ ምንጊዜም መርሳት የሌለበት ወንድም አለ። መክሊቱን የቀበረ ሰው ይበድላል። የተሰጠህን መክሊት ወንድነት መክሊቱን በለው። ሌላውንም ጽድቅ ማትሰራበት ከሆነ ትበድላለህ። አባትክንም ትበድላለህ፣ ራስክንም ትበድላለህ፣ ማህበረሰቡንም ትበድላለህ። ሂድና የመጽሐፍ ቅዱስ ታሪክ አንብብ። ያንን ነው የምታገኘው። ወደ ቤተክርስቲያን መጥቶ ጋብቻውን የሚፈጽመው በቤተክርስቲያን በስጋውና ደግሞ መጋባት ለሚፈልገው ሰው ቅድመ ጋብቻ ስልጠና አስገዳጅ መሆን አለበት። ለራሱ መሰለኝ እኮ የሚማሩ ያሰው አስገዳጅ ባይሆንስ? አስገዳጅ ካልሆነ ቅድመ ጋብቻ ስልጠና እንደወሰደ ሰርተፍኬት ማህተም የተመታበት ለዛም ደግሞ ይህንን ማህተም ለመምታትም ደግሞ ህጋዊ ፈቃድ ከህጋዊው አካል ተቋም የተሰጠው ሰው እሱ አሰልጠኛዋለሁ አለው ሲል ማህተም የመታበት ሰርተፍ ይዞ መምጣት አለበት። እሱ ዛት በቤተክስ ያለ መጋባት ካልሆነ ካልሆነ ማሰርጉ በቃ ጋብቻው የባዝራ ሰርግ ነው። ምን ማለት ነው? እንዴት ነው? አንድ አባት ለትውልዱ አባት ተደርጎ የተቀመጠ እረኛ ተደርጎ የተቀመጠ አባት ገና ለገና እንደዛ በሀፍጥሚ ለተደፉለት ተረት ተረት እንዴ? ከመቼ ጀምሮ ነው ለመሆኑ? በነገራችን ላይ ኦርቶዶክሳዊ ማህበረሰብ የሚባለው ነገር ኦርቶዶክሳዊ ቤተሰብ የሚባለው እኛን ያፈሩት ወላጆችን፣ አያቶችን፣ ቅድመ አያቶችን፣ ቅምቅም አያቶችን እስቲ ሂዱና ምን ያክሎች ናቸው በቤተክርስቲያን ተጋብተው የመጡት? እናንተ ከሊቃውንት ወገን ምን ያክሎቻችሁ ናቸው በቤተክርስቲያን ከተጋባ ሰው ትዳር የተገኛችሁት? ነውር አይደለም እንዲህ የባዝራ ሰርግ ነው ብሎ ማውራት እናንተ የባዝራ ሰርግ ስላረጋችሁት ባዝራ ሰርግ አይሆንም እንግዲህ ስለ ባዝራ ሊያወራ የሚችለው እንደዛ ያው አላውቅም ግን ያሳፍራል ያሳፍራል ከአባታፍ እንደዚህ አይነት ነገር ሲወጣ ያው እንደዚህ ያሉ አባት ስላሉ ነው በአጋጣሚ ለማታውቁት ከአባታፍ እንደዚህ አይነት ቃል ሲወጣ ያውም ደግሞ ሊቅና ሊቀ ሊቃውንት ከተባለ አባታፍ እንደዚህ አይነት ንግግር ሲወጣ በጣም ያሳፍራል ገና ለገና ትውልዱ ወደዛ አስገዳጅ ወደሆነው ባርነት ወደሚገኝበት ወደ ባርነት ወደሚገባበት ጠባብ ማነቂያ ቀንበር ውስጥ ለመክተት ትውልዱን ማሳቀቅ፣ ማሸማቀቅ። በነገራችን ላይ ይሄ የፍኖተ አባወራ ስልጠናችን ላይ አንዱ ክፍል ነው ኦሪንቴሽን፣ መጀመሪያው ክፍል ላይ ማለት ነው። እንዴት የቤተክርስቲያን አባቶች ትውልዱን አልጫ እንዲሆንላቸው እንደሚያሸማቀቁት፣ እንደሚያሳፍሩት፣ ይሉንታ እንደሚያስይዙት። ስለዚህ ያንን አስገዳጅ ስልጠና ካልወሰድክ ትዳርግ የባዝራ ትዳር ነው የሚሆነው ጋብቻ የባዝራ ጋብቻ ነው የሚሆነው። መራባት፣ መውለድ የባዝራ ነው የሚሆነው። የሰው አይሆንም፣ የተቀደሰ አይሆንም። ሁሴ ሰው ትውልዱን ሊበላ አሰፍስፎ ምራቁን እያዝረከረከ ለመጣ ተኩላ ያጎበደዱ ሰዎች ያዘጋጁትን መርሃ ግብር ካልተቀበላችሁ፣ እኛን ካልሰማችሁ፣ ወደ ባርነት በፈቃደኝነት ወይም ደግሞ እያጨበጨባችሁ እልል እያላችሁ ካልገባችሁ እንደ ሰው አንቆጥራችሁም ነው። እኔ በበኩሌ እኔ በበኩሌ በበኩሌ ይሄ የእኔ አስተያየት ነው። አንተ ማነ ቀድሜ ተናገር ያለው ሶሪ። እኔ ማነኝ ማህይሙ፣ ሄኖክ ያልተማርኩት፣ ሰንበት ትምህርት ቤትም፣ ግቢ ጉባኤም፣ ውዳሴ ማርያምም ዳዊትም ያልቀጸልኩት ምንም ማህይም ነኝ። ምንም ማውቀው ነገር የለኝ። ኦል ሃቭ ደን ኢዝ የራሴን ህይወት ተሞክሮ ወሰድኩኝ። የሰዎችን ህይወት አጠናሁኝ። የአባቶችን ታሪክ ከመጽሐፍት መረመርኩኝ። ፈቃደኛ ከሆኑትም ደግሞ ኢንተርቪው አደረኩኝ። በዚህ በተረዳሁት አሁን ላይ ባለኝ እውቀት አሁን ቤተክርስቲያን እየሰራች ያለችው ትውልድ ላይ እየሰራች ባለችው መንገድ ስገመግመው ቅድመ ጋብቻ ስልጠና ውሰዱ ብዬ ወንድሞቼንም እህቶቼንም አልመክርም፣ በመምከርም አላኮላሽም። ሴቶቹ አመጸኛ እንደሚሆኑ፣ ወንዶቹ ስልብ፣ ጃንደርባ ንክር፣ ምስኪን ለባርነት የተመቸ እንደሚሆኑ አውቃለሁ። ይህንን ማን ይፈልገዋል? ጠላት ጠላት ማን ነው? ሁኤቨር ሂ ኢዝ ማንም የሀገር ውስጥም ጠላታችን ይሁን የውጭም ጠላታችን ይሁን ብቻ ይህ አባቱ ለቅድስና ለጀግንነት ለንግስና በኃይለኝነት ወደተፈጠረለት ኤክሰለንስ በዛም በደረሰበት ኤክሰለንስ ጽድቅ እንዲሰራበት የሚፈልገው አባቱ እንደዚህ አድርጎ የፈጠረውን ትውልድ አልጫ እንዲሆን ባርነት የሚስማማው እንዲሆን የሚፈልጉ ያደረጉት ያዘጋጁት ነገር ነው። ከዚህ የተነሳ ወንድም አለም በምንም አይነት በምንም አይነት መልኩ ወንድነት ግን የማይፈልጉ ሰዎች ወንድነት ግን የሚጠሉ ሰዎች ወንድነት ግን ምክንያት እየፈለጉ የሚኮንኑ ሰዎች እነዛ ባርነት ግን የሚሹ እንደሆነ ወቅ ሁ ለምን አቅፎ የምተኛው ሰው አይሆንም? እናት ለምን አትሆንም? አባት ለምን አይሆንም? ልጆች፣ ማንኛውም በአንተ ዙሪያ ያሉ፣ በአንተ ቅፍ ውስጥ ያሉ ለምን አይሆንም? ማንም አንተ በወንድነት ላይ ሰልጥነ በልጽገበት ጽድቅ ስትሰራበት መንፈሳዊ ቅናት ቀንቶ እንዴት አድርገን እዚህ ደረጃ ደረስክ? እንዴት አድርገን ስልከተልህ? እንዴት አድርገን ተባብረን ማህበረሰባችን ከዚህ ከወደቀበት የስዕብና ቀውስ ማጥ እናወጣዋለን? ከማለት ይልቅ አካባጅ ነ ታካብዳለ፣ ጡንቻ ምን ያደርግልሃል? ጡንቻ ለአንበሳ ነው። ጾም የምታውቅ አይመስለኝም፣ ወንጌል ገባህ አይመስለኝም፣ በጌታ የሆንክ አይመስለኝም እያለ ሰበብ የሚፈጥር ከሆነ ያን ጊዜ ንቃ። እሱ ከጠላት የተሻረከ አንተን ለባርነት ሊማግድህ የተዘጋጀ ነው። ወንድነት አንተ ከገበያ የገዛው አይደለም፣ ከሰው የሰረቅከው አይደለም፣ ዱብ እዳ የተጣለብህ አይደለም፣ አባትህ አውቆ አስቀድሞ አዘጋጅቶ የሰጠህ ነው። በዛ ደግሞ አንተን ለፈቀረለት ዓላማ ጽድቅ እንድትሰራበት እንጂ፣ በዛ ሰውነትህ በዛ ተፈጥሮ በዛ መክሊት እስካልሰለጠንክ ድረስ መበደልህ አይቀርም። በደልክበት ማለት ግን ያ የተሰጠ ነገር ለኃጢአት የተሰጠህ ነው፣ ኃጢአት የሚያሰራ ነው ተብሎ አይኮነንም። ያላወክበት አንተ፣ ያልሰለጠንክበት አንተ፣ እበድልበታለሁ ብለ አጉል በእብሪት የታጀርክበት አንተ፣ ስለዚህ የቀበርከው አንተ ስለቀበርከው ደግሞ የምትበድልበት አንተ ነህ። የምትበድለው ደግሞ የሰማዩ አባት ግን ራስህን ዙሪያ ያሉህን ሰዎች በዚህ በተሰጠህ ወንድነት መክሊቱ ጽድቅ እንድትሰራበት ስትሰራበትም ኮንሱም ማድረግ መጠቀም የሚፈልገው ማህበረሰብ ሚስትህን፣ ልጆችህን የምትበድልበት አንተ ነህ። እወቅበት ወንድም፣ አለም በርታልኝ።